እኔ በእድሜ ሃምሳ ሁለት ዓመቴ ነው። በፕሮቴስታንት እምነት ውስጥ ነው ተወልጄ ያደግኩት። ሳድግ ቃለ ሕይወት ቤተ ክርስቲያን ፕሮግራም ተካፊ ያለው፣ መካነ ኢየሱስ ፕሮግራም ተካፊ ያለው፣ ሙሉ ወንጌል ተካፍ ያለው፣ መሰረተ ክርስቶስ ተካፊ ያለው እና ይቀበላሉ። በአጭሩ በጴንጤ ስም ያሉት በሙሉ ለእኔ አንድ ናቸው። አብሶ ሜንላይን ዲኖሚኔሽንስ እሺ። እሱን እናያለን። አሁን አሁን ሁሉም አንድ መሆናቸውን በደንብ እናያቸዋለን። እርስዎ አሁን የጌታ ስጋና ደም ወይም ደግሞ የጌታ አራት እውነተኛ የጌታ ስጋና ደም ነው ብለው ያምናሉ ገርሽ? አዎ ማቴዎስ ምዕራፍ 26 ቁጥር 26 ጀምሮ እንደሚናገረው እንካችሁ ብሎ ክርስቶስ ኢየሱስ እንደተናገረው እንደ እንደ እግዚአብሔር ቃል የሚናገረውን አምናለሁ። ስለዚህ የጌታ እራት እውነተኛ የጌታ ስጋ እና ደም ነው ብለው ያምናሉ። ማቴዎስ ምዕራፍ 26 ቁጥር 26 ላይ ባነብልህ፣ ሲበሉም ኢየሱስ እንጀራ አንስቶ ባርኮ ቆርሶ ለደቀ መዛሙር ሰጠና፣ እንካችሁ ብሉ፣ ይህ ስጋዬ ነው አለ። ያለውን የእግዚአብሔርን ቃል ይቀበላል። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። ስለዚህ ጽዋው እና የሚበላው ነገር ኢየሱስ ክርስቶስ ስጋዬ ነው ደሜ ነው እንዳለ እሱን እንዳለ ይቀበላል። በጣም ደስ ይላል በጣም ደስ ይላል። ስለዚህ ይህ የጌታ ስጋና ደም ለዘላለም ህይወት ነው ብለው ይቀበላሉ። የዘላለም ህይወት በክርስቶስ ኢየሱስ በማመን ነው እንጂ የክርስቶስ ስጋና ደም የዘላለም ህይወት አይሰጥም ብለው ነው የሚያምኑ። እሱን ካንተ ሰማው ዛሬ እሱ ከመጽሐፍ ቅዱስ አሳየታለው ችግር የለውም። ግን የጌታ ስጋና ደም እንደሆነ እየተቀበሉ ጌታ ለዓለም የሰጠው ስጋው ጌታ ለዓለም የሰጠው ደሙ ግን ለዘላለም ህይወት አይሆንም ብለው ነው የሚያምኑት። የጌታ ስጋና ደም ነው ግን ለዘላለም ህይወት አይደለም ብለው ነው የሚያምኑ። የዘላለም ህይወት እንዳለን የእግዚአብሔር ቃል ላይ በዮሐንስ ወንጌል ላይ የዘላለም ህይወት እንዳላችሁ በልጁ ለምታምኑ ብሎ የእግዚአብሔር ቃል እኔም ላሳይ እችላለሁ። አንተ በእምነት በእምነት ችግር የለብኝም። አንድ አይነት ነገር እየተነጋገርን ወደ ክርክር እንዳንሄድ፣ አንሄድም፣ ክርክር አናረግም ጋሽ፣ ክርክር እንዳናረገው። አሁን ክርክር እንዲፈጠር የሚያደርገው ምንድን ነው? እኔ ስለ ጌታ ስጋና ደም እያወራው እርሶ ደግሞ ስለ እምነት የሚያወሩ ከሆነ ይሄ እርሶ በሌላ መንገድ እኔም በሌላ መንገድ ሰፊ ስሙኝ፣ መጀመር። ስለዚህ እኔ የምጠይቀውን ሰምተው ከመለሱልኝ ምንም የሚያጨቃጭቀን ነገር የለም። እኔ የጠየኩት የጌታ ራት፣ አዎ፣ የጌታ ስጋና ደም ነው ብዬ ማቴዎስ ወንጌል ለዛውም ጠቅሰው፣ ትክክል ነው፣ ስጋዬ ነው ደሜ ነው ብሎ ሰጥቷቸዋል ክርስቶስ። ስለዚህ እንደዛ ስለሚል የጌታ ስጋ ነው የጌታ ደም ነው ብዬ ይቀበላለሁ ብለዋል አደል? እስከዚህ ድረስ ተስማምተናል። ልክ ነኝ አደል? በጣም መልካም። ስለዚህ የተስማማንበትን ምንም ጭቅጭቅ አያስፈልገንም ወደ ቀጣይ ነው የምንሄደው። ዮሀዲዬ ቆይ ወደ ቀጣዩ ከማሳየት በፊት ወንድም አለ እዚህ ላይ ጥያቄ ቅድም የተነሳንበት ፖይንት ስላለ፣ ይሄ እርስዎ አሁን የዘላለም የክርስቶስ እውነተኛ ስጋና ደም ነው ያሉትን ይህንን ነገር የማያደርግ ቢኖር መታሰቢያውን የማያደርግ ቢኖር ምን ይሆናል? ይህንን ገሩንና ወደሚቀጥለው ይሄዳሉ። ወንጌል ይሰበክለታል። አለ ባያደርግ ምን ይሆናል? እግዚአብሔር የምሕረትን ደጅ እስከሚከፍትለት ድረስ በእግዚአብሔር ጥበቃ ውስጥ ይኖራል። በእግዚአብሔር ምሕረት ውስጥ ቸርነት ውስጥ ይኖራል። ባያደርግ ምን ይሆናል? እኔ አላቅም ስለሱ። ባያደርግ በቀጥታ እንዲነግሩኝ ስለፈለግኩ ነው። ወንጌል ይሰበክለታል። ላላመነ ሰው ስለሆነ የሚደረገው ስለዚህ የዚህ ሰው እምነቱን አጉሎታል አላጎደለውም? ነው እስቲ ሌሎች ሰዎች ብትገልጽልኝ። ጥያቄ ኖ ኖ ኖ ኖ፣ ጥያቄ በቀጥታ ነው የጠየቅኩት። የጠየቅኩት ጥያቄ ይህ እውነተኛ ስጋ ነው፣ ይህ እውነተኛ ደም ነው ያሉትን እርሶ የተቀበሉትን፣ አንድ ሰው እውነተኛ አይደለም ምሳሌ ብቻ ነው ብሎ ቢል ይሄ ሰው ከእምነቱ ይወጣል አያወጣውም? ነው ሰው በደረሰበት ይመላለስ ይላል የእግዚአብሔር ቃል። እና ስለ ሰው መናገር አልችልም ይ ስለ ራሴ ነው የምናገር። ሃይማኖት ትምህርት አይደል እያወራን ያለ ነው? ወንጌላ እያወራን ያለ ነው። አንድ ሰው ይሄ ነገር ስጋ አይደለም። እስጢፋኖስ ትልቅ ሰው ነዎት፣ እና በክብር ስለሆነ እያወራሁት ያለዎት፣ ይሎት በደንብ አድርገው ጥያቄውን ይስሙ፣ በደንብ አድርገው እንዲሰሙ ስለምፈልግ አንድ ሰው እርስዎ አሁን እውነተኛ የክርስቶስ ስጋና ደም ነው ያሉትን ይህንን ጥያቄ የተናገሩትን የታመኑለትን አልቀበልም ቢል አንድ ሰው ከእምነት ያስወጣዋል አያስወጣውም? አላምንም አልቀበልም ካለ ከእምነት ወጥቷል። ኦሬጌ በጣም አሪፍ። ስለዚህ ይሄ ሰው አልቀበልም ያለው የክርስቶስን ስጋና ደም እዚህ ጋር የሰጠውን ነው ማለት ነው። ዮሀዴ መቀጠል ትችላለን። ስለዚህ ይህንን የማይቀበል ካለ ከሃይማኖት ወጥቷል። የክርስቶስ አማኝ አይደለም፣ የዘላለም ሕይወት የለውም ማለት ነው። ዮሐድ መቀጠል ትችላላችሁ። መልሱንም ጥያቄ እሺ፣ ቀጥል። እሺ ጥሩ ጋሺ፣ ስለዚህ የጌታ ስጋና ደም ነው በሚለው ከተማመንን ይህ የጌታ ስጋና ደም ክርስቶስ ሲሰጣቸው የሰጠበት ምክንያት አለ። የሀጢአት ስርየት ማግኘት ማለት መዳን ነው ብለው ያምናሉ ጋሺ እንደገና እስኪ ባለቤቴን እያናገርኩ ነበር እንደገና ጠይቀኝ እባክህ እሺ ችግር የለውም የሀጢአት ይቅርታ ወይም የሀጢአት ስርየት ማግኘት መዳን ነው ወይስ አይደለም የሀጢአት ስርየት ማግኘት መዳን ነው እሺ እግዚአብሔር ይስጥልን አሁን ቅድም የጠቀሱት ክፍል ያስታውሳሉ ማቴዎስ ስንት ነበር ያሉት ማቴዎስ ምዕራፍ 26 ቁጥር 26 ጀምሮ። በጣም ጥሩ። ክርስቶስ ስጋውና ደግሞ ለምን እንደሰጠው እንመልከትና መዳን ነው የዘላለም ሕይወት የሚሰጥ እንደሆነ እንመለከታለን ማለት ነው። ለመግባባት ነው። ሽጋሽ ክርክር ምናምን ጭቅጭቅኛ ቤት አየህ ስለማንወድ ነው እንዲህ ተረጋግተን ተግባብተን እየተማማርን ያለው። ማቴዎስ 26 26 ላይ እንዲህ ይላል። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካቹ ብሉ ይህ ስጋ ነው አለ ይህ ስጋዬ ነው ብሏል ክርስቶስ ስለዚህ ስጋ መሆኑ ተማመን ቀጥሎ ጽዋንም አንስቶ አመስግኖም ሰጣቸው እንዲህም አለ ሁላችሁም ከእርሱ ጠጡ ከዚህ ከሚሰጣቸው ሁላችሁም ጠጡ አለና ለምን ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል ይህ የሰጣቸው ጽዋ ለምንድን ነው አለ ስለ ብዙዎች ለኃጢአት ይቅርታ ለኃጢአት ይቅርታ የሚፈስ ደሜ ይህ ነው አለ። ይህ የምንወስደው ወይም ደግሞ የሚወሰደው ጽዋ ወይም ደግሞ ደም ስለ ብዙዎች ለኃጢአት ይቅርታ የፈሰሰው ደምን ነው አይደል እያለ ያለው ክርስቶስ። ደሙን አፍሷል። ስለዚህ ይህንን ደም በወሰድን ጊዜ የኃጢአት ይቅርታን አናገኝም? ምክንያቱ ለኃጢአት ይቅርታ የፈሰሰ ደሙን ስለሆነ እየወሰደ ያለ ነው ማለት እውነት ነው። አንድ ነገር እኔ ደግሞ ልናገር እሺ ይቀጥል። ሮሜ ምዕራፍ 3 ቁጥር 25 ላይ እዚህ ጋር ጨረስን። ቆይ፣ እሱ ስለ ደሙ ስለ ደሙ ክርስቶስ ኢየሱስ ደሙን በመስቀል ላይ ስላፈሰሰ ወይም ሊያፈስ ስለነበረ ይህንን ሲናገር ለብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሎ እንደተናገረ ሐዋርያው ጳውሎስ በሮሜ ነው እሱን ያለው። ጋሺ የትኛውን ነው? ለብዙዎች ኃጢአት ይቅርታ የሚፈስ ማቴዎስ ምዕራፍ 26 ላይ አሁን ያነበብነው ላይ እዚህ ክፍል ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ ደሜ ነው ያለው ያንን የሚሰጣቸው ጽዋን ነው አይደል? አዎ። ስለዚህ ያ ጽዋ ለኃጢአት ይቅርታ ነው የተሰጠው ወይስ አይደለም? ደግሞ የፈሰሰው የፈሰሰው ስለ ኃጢአት ይቅርታ ነው። ስለዚህ እንካችሁ ከዚህ ጠጡ የአዲስ ኪዳን ደሜ ነው ለብዙዎች ለኃጢአት ይቅርታ ቢፈስ የአዲስ ኪዳሜ ነው ብሎ ነገራቸውና ሰጣቸው ጠጡ ሁላችሁም ከእርሱ ጠጡ ምክንያቱ ውስጥ ምንድንነው አለ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነውና ብሎ ሰጥቷቸዋል ስለዚህ ሁሉም ከዛ ሲሰጡ ከዛ ሲጠጡ ለኃጢአት ይቅርታ የፈሰሰውን ደሙን ነው እየጠጡ ያሉት ወይስ አይደለም ነው እንጂ ክርስቶስ እኮ ነው የተናገርኩት። ስለዚህ ለኃጢአት ይቅርታ የፈሰሰው ደሙ ስንወስድ ወይም ደግሞ ሲወስድ አንድ ሰው የኃጢአት ይቅርታ ያገኛል አያገኝም? ያገኛል። እግዚአብሔር ይስጥልኝ። በቃ ያንን ለኃጢአት ይቅርታ ማግኘት ደግሞ መዳን ነው ብለውኛል አይደለ? ቆይ፣ ልክ ነህ። እኔም ደግሞ ልናገር። አሁን በጣም ጋይደድ የሆነ ጥያቄ ነው የምትጠይቀው። ከርዕሳችን ጋር ከሆነ ችግር የለውም። ስለ ደሙ ነው አሁን እየተናገርከው አይደል? ስለ ክርስቶስ ደም ነው አሁ፣ ልክ እግዚአብሔር ይመስገን። ይኸውልህ፣ እኔና አንተ እንደ እግዚአብሔር ቃል ነው የምንነጋገረው እንጂ ከእግዚአብሔር ቃል ውጭ ሌላ ነገር አናመጣም። ጌታ የተናገረው ነው። ጽዋንም አንስቶ አመስግኖ ሰጣቸው እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ክዳን ደሜ ነዋል። እንግዲህ የክርስቶስ ኢየሱስ ደም በመስቀል ላይ መፍሰሱ ስለ ብዙዎች ኃጢአት መፍሰሱን የእግዚአብሔር ቃል ያስተምረናል ሮሜ ምዕራፍ 3 ቁጥር 25 ላይ አንድ ደቂቃ ነው የምወስድብህ ብዙ ሰዓት አልወስድብህም፣ ጊዜም የለኝ። ሮሜ ምዕራፍ ሶስት ቁጥር ሀያ አምስት ላይ የእግዚአብሔርን ቃል ስለምትናገሩ አከብራችኋለሁ ይህን እንድታስሉ ይፈልጋል ይሰማል። ሮሜ ሶስት ሀያ አምስት ላይ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስረያ አድርጎ አሁንቆመው ሶስት ሀያ አምስት ላይ ልክፈትሎት ሮሜ ሶስት ሀያ አምስት እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ቁጥር አራት ላይ ብትሄድ በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ። ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ቁጥር 23 ላይ ስለዚህ እግዚአብሔር በደሙ በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ ያቆመው ኪዳን ነው። አዲስ ኪዳን ለእሱ ላቆመው ኪዳን በክርስቶስ ኢየሱስ ላቆመው ኪዳን እንኩ ብሎ ይህን ጽዋ ሲሰጣቸው በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ ስላቆመው ነው። አንተ እና እኔ ኢየሱስ ክርስቶስን አምነን እንደምንድን ሮሚያ አስር ላይ ለአንተ መንገር አልችልም። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል እግዚአብሔር ቃል። ስለዚህ ኢየሱስ ጌታ እንደሆነ በአፉ ማስተሰሪያው የእግዚአብሔር ቃል ሲነብብ አታቋርጣ። ዮሐዴ ካሜራውን አጥፈው። ይይ ጋሼ ይሰማል። አንብበው፣ ሀሳባቸውን እኮ ገለጹ። እየሰሙኝ ከሆነ እንደዛ ከሆነ አሁን ይሰማታል። ጋሼ በጣም ጥሩ ቃሉን ሲያነቡ እያቋረጥኩኝ ሳይሆን ክፍሉን አነበቡና የራሳቸውን ሀሳብ ሲጀምሩ ነው ያቆምኩት። ክፍሉ የሚለው ደግሜ ክፍሉን አሁን የጠቀሱት ራሳቸውን ክፍል ሮሚ 3 24 ጀምሮ ከ24 ጀምሮ ለአንብበውና ከዛ በኋላ ምን እንደሚል እንመልከተው። ምክንያቱ የክርስቶስ ደም የኃጢአት ይቅርታ ይሰጣል ብለውኛል። ከዛ ደግሞ ያንን የምንወስደው ጽዋ ለብዙዎች ለኃጢአት ይቅርታ የፈሰሰው ደሙ ነው ብለውኛል። ያንን የፈሰሰው ደሙ ስንወስድ ደግሞ የኃጢአት ይቅርታ እናገኛለን ወይ ብያ ብይወት አሁን እናገኝበታለን ብለውኛል። ከዛ ሮሚ 3 25 መጡና ለምን እንደመጡ ኦፍኮርስ ክሊር አድርገውታል በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው ማስተሰሪያው በምን የቆመ ነው ነው የሚለው ጋሽ ክፍሉ በደሙ በደሙ ያንን ደሙ ክርስቶስ ይህ ለብዙዎች ኃጢአት ይቅርታ የፈሰሰ የአዲስ ኪዳን ደሜ ይህ ነው ብሎ የሰጠው ያንን ጽዋ ነው አይደል ያንን ጽዋ በቃ ኤግዛክትሊ። ስለዚህ ለኃጢአት ማስተሰሪያ የቆመው ደሙ፣ ያንን ስንወስድ የኃጢአት ይቅርታን እናገኛለን። ድነት የሚገኝ የሚልም ክፍል አለው። ትክክል። በእምነት የሚገኝ ሰው እኮ ያንን የጌታ ራስ ሲወስድ እኮ በእምነት ነው የሚወስደው አይደል? ሳያምን አይወስደውም እኮ። በእምነት የሚገኝ በደሙ የሆነ ነው የሚለው ። ስለዚህ በእምነት ነው የሚገኘው። ትክክል። ግን በምንድን ነው? በደሙም የሆነ ማስተሰሪያ ነው ነው የሚለው ትክክል የጌታ አሁን እኮ እየተከራከረን ያለ ነው። ሌሎች ፕሮቴስታንት ቤተ እምነቶች የጌታ ራት ራሱ የጌታ ስጋና ደም አይደለም ብለው የሚክዱ አሉ። በቃ እምነት የላቸውም እነዚህ አላመኑም ሲጀመር። ስለዚህ ካላመንክ በስተቀር በደሙ የሆነ ኃጢአት ማስተሰሪያ ራሱ ባለቤቴ ራሱ እየሰማች አሉ እንደ እያለች እየጠየቀች ነበር። እሺ ሁል አሉ እሱ አሳየውታለሁ ጋሼ፣ ምናልባት ችግር የለም። ሮሜ ምራፍ አስር ቁጥር አንተ ስታነባው ነው ደስ የሚልህን መሰለኝ። ሮሜ ምራፍ አስር ቁጥር ዘጠኝን አንብብልኝ እስኪ። አሁን አንዴ ከፖይንት ወደ ፖይንት ወይም ደግሞ ከጥቅስ ወደ ጥቅስ መዝለል ሳይሆን ፖይንታችን አሁን በእምነት መዳን አለ የለም። እሱ ባይዘ እኛ እናምናለን። በእምነት መዳን አለ እናምናለን። እምነት ለመዳን እንደሚያስፈልግ እናምናለን። ስለዚህ የሆነ እምነት እምነት የሚሉ ክፍሎች እየዘለሉ ጋሽዬ ማስነበብ ለእኔ አይጠበቅቦትም። አሁን ዛሬ ርዕሳችን ስለ ጌታ ስጋና ደም ኦኬ። ሌሎች ፕሮቴስታንት ቤተ እምነቶች ያምናሉ ወይ ሳያምኑ የሚለውን ክፍል እያየን ስለሆነ እምነት ያስፈልጋል አያስፈልግም የሚል አንድ የሆነ የኦርቶዶክስ ተከራካሪ የሃርቫርድ ዩኒቨርሲቲ ተማሪ የሆነ የሆኑ ድቤት ላይ ሲናገር አይቼ ነው በጣም ስለዚህ ነገር መረዳት የተስተካከለው። ልጁን በስም አላስታውቀውም። ምህረት ነው ምህረት አዶ ነው ሃርቫርድ ዩኒቨርሲቲ ላይ እየተከራከረ እያለ አሸነፈ። ድቤቱ እና እና የእግዚአብሔርን ቃል በደንብ እንደዛ አድርጎ ሲያስተምር ልቤ ተነካ። ሰው የእግዚአብሔርን ቃል በመረዳት ሆኖ ከታሪክ ጠቅሶ እነዛን ሰዎች የራሳቸውን ነገር ሊጭኑ የመጡትን ሰዎች ስለ እውነቱን ተናግሮ እውነት ስላሸነፈ የእግዚአብሔር እውነት ስላሸነፈ ደስ አለኝ እና አሁንም ከአንተ ጋር ሳወራ የሰዎችን አለማወቅና መሳሳት ለመነጋገር ሳይሆን የእግዚአብሔርን ቃል ብነጋገር ነው ደስ የሚለኝ። በኢትዮጵያ ውስጥ ብዙ ሰዎች በክርስትና ስም ተጠርተዋል፣ ብዙ ሃይማኖቶች አሉ። እየፈራረጅን እንደዛ ነው። እኔ ከእናንተ ብዙ የእግዚአብሔርን ቃል እማራሉ። እኔ ቪዲዮ መክፈት ይችላሉ ከፈለግ ችግር የለውም። ሞዴሬተር ስለሆነ ነው። እኔ ፎሎወር ፈልጌ እኔ የራሴን ህይወት ምኖር የራሴን ስራ ምሰራ ሰው ነኝ። ውጭ ነው ምኖር። እግዚአብሔር ይመስገን፣ እግዚአብሔር ውጭ ድል ሰጥቶኛል። እና የእግዚአብሔርን ቃል ይሄ ነገር የእግዚአብሔር ቃል በዚህ ስፍራ ላይ እንደዚህ ነው የሚናገረው ብሎ መነጋገር ጥሩ። እነገሌ እንደዛ አመኑ፣ እነገሌ እንደዚህ አመኑ የሚለው ትምህርትና አቀራረብ ከአንድ የእግዚአብሔር ከሚከተል የእግዚአብሔር መጽሐፍ ቅዱስ ከሚያምን ሰው ከተቻለ የምንናገረውን ተናግረን እናስተምራለን እንጂ ሰዎች ላይ እንድንፈርድም የእግዚአብሔር ቃል አይናገረን። እሺ፣ አንድ የሀሳብ ልስጥና ጋሺ ሞር እኔ ጨርሻለሁ። እሺ እግዚአብሔር ይስጥልን። በነገራችን ላይ እንደዚህ አይነት መረዳት ውስጥ እንዲደርሱ ነው እኛ የምንፈልገው ማለት ነው። ኦኬ ትምህርታቸውን እንዲያቃን የእሶም ትምህርት እንደው ዲያቆን ምህረት አሁንም ጸጋውን ያብዛለት። የዛን ሰዓት ያደረገው ውይይት ውይይትም በለው አክ ሲያስተምራቸው ስለነበረ አይ ቲንክ ያ ፕሮቴስታንት ስኮላር ማለት ስኮላርም በለው። ዞሮ ዞሮ ስትሪት እንትን የሚሰራ ነው። ይሄ ከኤቲስቶች ጋር ምናምን ስለ ክርስትና የሚያስረዳ ፕሮቴስታንት ፓስተር ይመስለኛል፣ ካልተሳሳትኩኝ እሱ ነበረ እና ግን በቅዱሳት ሚስጢራት የተሳሳተ መረዳት ስለነበረው፣ እሺ የተሳሳተ መረዳት ያ ክሊፍ ክሊፍ ማለት ነው፣ የተሳሳተ መረዳት ስለነበረው በዛን ሰዓት ሃርቫርድ ዩኒቨርሲቲ ከሚማረው ካለው ዲያቆን ምህረት ጋር ውይይት ያደርጋሉ ዲያቆን ምህረት መጽሐፍ ቅዱስን በመጥቀስ የአባቶችንም ማብራሪያ ጭምር ከጥንት ከሐዋርያት ደቀ መዛሙርት ኦኬ ሐዋርያት ካስተማራቸው ከራሳቸው ተማሪዎች ጭምር እየጠቀሰ የጌታ ስጋ እናደም እውነተኛ የጌታ ስጋናደም እናደም እንደሆነና ለዘለዓለም ህይወት እንደሆነ ጠቅሶ ምናምን አስረድቶ እውነተኛውን የቀናውን የቤተክርስቲያን ትምህርት በዓለም ደረጃ ገልጿል። ያንን ሰምተው ደግሞ ወደዚህ መረዳት መድረሶት በጣም ደስ የሚል ነው። እግዚአብሔርም የተመሰገነ ይሁን። ስለዚህ ልክ እርሶም መጀመሪያ መረዳታቸው ያ እንዳልነበረ ስለነገሩን ማለት ነው። እኛም እዚህ ቁጭ ብለን የምንሰራው ምንድን ነው? ይሄንን መረዳት የሳቱ ሰዎች፣ ከቤተክርስቲያን መረዳት የወጡ ሰዎች በጣም ብዙ አሉ። ስለዚህ ወደ ቀደመው የቤተ ክርስቲያን እምነትና የወደ መጽሐፍ ቅዱሱ መረዳት ተመለሱ። የተሳሳተ መንገድ ውስጥ ገብታችኋል። ስለዚህ የቀደመውን እምነት፣ የቀደመውን ትምህርት፣ የቀደመውን የመጽሐፍ ቅዱስ ሀሳብ ተቀበሉ ብለን እየተወያየ ነው። ከሞላ ጎደል እርስዎ የቤተ ክርስቲያን ሀሳብ ነው የተቀበሉት። አሁን በፕሮቴስታንት ግን አሁን መሰረተ ክርስቶስም ሄጃለሁ ብለዋል፣ ቃለ ሕይወትም ሄጃለሁ ብለዋል፣ አማኑኤል ምናምን ከመካነ ኢየሱስ ውጭ ይህንን የሚያምን ፕሮቴስታንት ዲኖሚኔሽን የለም። ከመካነ ኢየሱስ ውጭ እና አሉ። በእርግጥ ፕሪስባይቴሪያን ምናምን የሚባሉ ጥንታውያን የፕሮቴስታንት ዲኖሚኔሽኖች ወደ ውጭ አካባቢ ሊኖሩ ይችላሉ። ኢትዮጵያ ግን በጣም በጥቂቱ ነው የሚገኙት። ኦልሞስት ካሪዝማቲክ እና ጴንቴኮስታል ስለተቆጣጠረው ኢትዮጵያ ውስጥ ያለው ፕሮቴስታንት በጣም ከቀደመው ትምህርት በጣም ዲቫስቴት አድርጓል። ርቋል ማለት ነው እነሱን ወደ መመለስ ስራ ላይ ነን እና እሶ ከዚህ አንጻር ነበረ እየተወያየን ያለ ነው። ጋሼ ጥሩ መረዳት ነው። አሁን የእርሶ የሌሎቹ ሙሉ ወንጌል ምናምን እምነት ብናሳየት ጊዜ መፍጀት እንዳይሆንብን፣ ዞሮ ዞሮ በጌታ ስጋና ደም ያመኑት ወይም ደግሞ ያነሱት ሀሳብ መረዳት ደስ የሚል ነው። ይበርቱ። ሌሎች ጊዜዎች ደግሞ ስለ ጥምቀትም ስናነሳ ሌላ ጊዜም ስለ ነገረ ስላሴ ነገረ ስጋዊ፣ ስለ ትንሣኤም በምንማማርበት ጊዜ መጥተውም መወያየት ምናምን ይችላሉ። አይቲንክ ይበቃል ይመስለኛል። ዮሐንስ ስድስት ማንሳት የሚጠበቅብን አይመስለኝም። አዎ ዮሐዴ፣ በዚ አጋጣሚ አንድ ነገር አረጋግጠውልን እንዲወጡ። እሳቸው ያው ቤተሰብ ምንድነው፣ ፎሎ አድርገናናቸዋል። ትልቁ ነገር መማማር ስለሆነ አላማው ቅድም ዮሐዴም እንዳለው እንግዲህ ዛሬ ያው አወያይ ሆኜ በተሞ በኩል ስለተመደብኩ ነው መሀል ማል የምገባው። ይቅርታ እህት ወንድሞች ከስር ያላችሁ፣ ቅድም ምንድነው አንዱ ወንድማችን ገብቶ ሲከራከር የነበረው ሰምቶት ከሆነ አላውቅም፣ እስጢፋኖስ ይህ የክርስቶስ ስጋ ሳይሆን እንጀራ ነው፣ ስለዚህ ይሄ ምሳሌ ነው እንጂ እውነተኛ የክርስቶስ ስጋ ነው ብዬ አላምንም አለ። በክርስቶስ ትምህርት አንጻር ይህ ሰው ከሃይማኖት ወጥቷል አልወጣም? አልቀበለም፣ ይሄ ምሳሌ ነው እንጂ የክርስቶስ ስጋና ደም አይደለም ስጋዬ ነው ደሜ ነው እያለ አይደለም ቢልና ክርስቶስ ላይ ቢያምፅ ይህ ሰው ከሃይማኖት ወጥቷል? አልወጣም? ይሄንን ለቃሉታም ነው እርስ ምስክር ይሰጡና አለ ነው በትምህርቱ መሰረት ሰዎች ላይ ለመፍረድ እኔ ያልሰማሁትም ማላውቀው ይፍረዱ ሳይሆን ትምህርቱ ከትምህርቱ ምክንያቱም የዘላለም የሚሰጥ እግዚአብሔር አይደለም ግን ቃሉን አንድ ሰው አጣሞ እሺ፣ እንበለው። ቃሉን አንድ ሰው አጣሞ ሰው ላይ ፍረዱ እያልክ ሰለ መልሱንም ጥያቄውንም ተናግረሃል። በቃ ሰው ቃሉን አጣመመህ፣ በቃ አለቀ። የተጣመመው ምን ይሆን አለው? እንደዚህ አይነት ትምህርት ቢሰጥ ምን ይሆን? ጥያቄውንም መልሱንም ስለተናገርህ እኔ መልስ የለኝም።